ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንደምናላችሁ፣ እነሆ በዛሬው ዝግጅታችን የዓለማችን አምስቱ የሴቶች መብት የሚከበርባቸው ሀገራት እንደ አውሮፓውያን አቆጣጠር በ2024 2025 ምን ይመስላል የሚለውን እንደሚከተለው እናያለን። አብራችሁን ቆዩ። በዓለም ላይ በሚገኙ ጥቂት ሀገራት ዘንድ የሴቶች መብትና በነፃነት የመኖር ሚዛናዊነት በእጅጉ ይንጸባረቃል። በተለይ በምዕራባውያንና በአውሮፓ ሀገራት ዘንድ ሴቶች ደስተኛና ስኬታማ ሆኖ ሲኖሩ ይታያሉ። በነዚህ ሀገራት ሴቶች ከወንዶች እኩል አለፍ ሲልም ከወንዶች በላይ ሆነው የፖለቲካውን መድረክ ሲመሩና ዓለም አቀፍ ተጽዕኖ ሲፈጥሩ ይስተዋላሉ። ከዚህ በታች የምናቀርባቸው ሀገራት በዓለም አቀፍ የሀገራት አኗኗር ላይ ጥናት ያደረጉ ምሁራንን መረጃ በመመርኮዝ ነው። በመሆኑም በነዚህ የዓለማችን ሴቶች መብቶቻቸው የሚከበርባቸው ሀገራት ላይ በይበልጥ የሚከናወኑ ተግባራትን በመዳሰስ ሴቶች በትምህርት በሥራ፣ በተቋማት ቅጥር እና በክፍያ ላይ ያላቸውን መብት እንዳሳለን። በተጨማሪም በእነዚህ ሀገራት ሴቶች በኢኮኖሚ አቅማቸው፣ በቴክኖሎጂ ፍትሐዊ ተጠቃሚነታቸው፣ በፖለቲካዊ ተሳትፏቸው፣ በማኅበራዊ ንቃታቸው ተገቢ ፍትህና ጥበቃ በማግኘት ጾታዊ ጥቃትን መገለልና በመቀነስ ሴቶችን ከግጭት ከቤት ውስጥ ጥቃትና ከዓመፅ በመጠበቅ የእናቶችና የሴቶችን ጤና በመጠበቅና የእናቶች ሞትን በመቀነስ የሀገራቸው ዜጎች በሁለንተናዊ ኑሯቸው መብታቸው ተከብሮ በደስታና በነፃነት የሚኖሩባቸው ሀገሮች ናቸው ማለት ነው። በዚህ መሠረት በአንደኛ ደረጃ የምናገኛት አይስላንድን ነው። አይስላንድ የፆታ እኩልነት በእጅጉ ከሚከበርባቸው ሀገራት በቀዳሚነት ትጠቀሳለች። ከአጠቃላይ የህዝብ ብዛቷ ማለትም ከ383726 በላይ የወንዶች ብዛት 196552 ሲሆን የሴቶች ብዛት ደግሞ 187015 ነው። ባለፉት 15 ዓመታት ያለማቋረጥ የሴቶች ሁለንተናዊ መብቶችን 90% ያህል በማክበር ትመራለች። በአይስላንድ በተደጋጋሚ ጊዜያት ከ25 እስከ 50 ዕድሜ ክልል ላይ የሚገኙ ሴቶች የሀገራቸው መሪ እስከ መሆን ደርሰዋል። አይስላንድ በየትኛውም ግዛቷ ላይ ሴቶች ያለምንም ቅድመ ሁኔታ መብታቸው ተከብሮላቸውና በደስታ ፍካት እየተፍነከነኩ ይኖራሉ። የሀገሪቱ 48 ከመቶ የፓርላማ ወንበር የተቆጣጠሩት ሴቶች ናቸው። ሴቶች በየትኛውም የሥራ መስክ ላይ ሆነው በእኩል ክፍያ ራሳቸውን በኢኮኖሚ ያበለጽጋሉ። አይስላንድ ለበርካታ ሀገራት ምሳሌ መሆን የምትችል ስልጡን ሀገር ናት። ሀገሪቱ በዓለም አቀፍ ደረጃ በሰላምና ደህንነት አራተኛ በዓለም ላይ ለሥርዓተ ጾታ በሚሰጠው ትኩረት አንደኛ፣ በሴቶችና በእናቶች የጤና እንክብካቤና በሕይወት የመዳን ዕድል የተሰጣት ደረጃ አራተኛ ነው። በዓለም አገራት የደስተኛ ሕዝቦች መገኛ በመሆን ሦስተኛ ደረጃን የያዘች ሲሆን በዓለም ላይ ከሚገኙ ሀገራት ሰላም የሰፈነባት አገር በመሆን በአንደኝነት ደረጃ ላይ ተቀምጣለች። በአይስላንድ መንግሥት ዘንድ ለጤና ተቋማት የሚሰጠው ትኩረት ከፍተኛ ነው። እናቶች በእርግዝና ወቅት 13 ሳምንታት እረፍት ከ80 በመቶ የደሞዝ ክፍያ ጋር ለአባቶች ደግሞ የእረፍት ፈቃድ 12 ሳምንታት ከ80 በመቶ ክፍያ ጋር ተጨማሪ ለእናትና አባት የሚሰጠው ፈቃድ 26 ሳምንታት ሲሆን ሁለቱም የ80 በመቶ ክፍያን ያገኛሉ። በሁለተኛ ደረጃ የምናገኘው ዴንማርክ ነው። በዓለም ላይ ደስተኛ ዜጎች ከሚገኙባቸው አምስት ሀገራት ተርታ ትመደባለች። ታዲያ ከእነዚህ ደስተኛ ዜጎቿ መካከል 3 ሚሊዮን ሴቶችና 2.9 ሚሊዮን ወንዶች ይኖሩባታል። ዴንማርክ በተለያዩ ሀገራዊና ሁለንተናዊ ጉዳዮች ላይ ሴቶችን በማሳተፍ በእጅጉ ትታወቃለች። ይህች ሀገር በእጅግ ስልጡንና በንቃተ ሕሊናቸው ጫፍ ላይ የደረሱ ዜጎች ይኖራሉ። በዴንማርክ የሚገኙ ሴቶች ከአልማዝ የከበረ ዋጋ አላቸው። በዴንማርካውያን ዘንድ ሴት ሲበዛ ጎመን ጠነዛና የመሳሰሉት ሴቶችን የሚያንኳስሱ የሀገራችን ብሂሎች በሕግ ያስቀጣሉ፣ በማኅበረሰብ ዘንድም ይወገዛሉ። ምክንያቱም በዴንማርካውያን ማኅበረሰብ ዘንድ በርካታ ነገሮች ጣዕምና ለዛ የሚኖራቸው ሴቶች ሲሳተፉበት ነው የሚል ዘመናዊ እሳቤ ስላለ በሀገሪቱ ትልቁን የፋይናንስና የፖለቲካ ሥርዓትን የሚዘውሩት ሴቶች ናቸው። የዴንማርክ ህዝብ ቅንጦት የተሞላበት ኑሮና አስደናቂ የኢኮኖሚ እድገት በሴቶች የሚዘወር ሲሆን ይህ የእድገት ፖሊሲው ደግሞ አብላጫውን የሀገሪቱን የፓርላማ ወንበር በተቆጣጠሩ ሴት ፖለቲከኞች እንደ ንዝርት ይሾራል። በዴንማርክ ሴቶች ላይ በቃለም ሆነ በአካል ትንኮሳ መፈጸም መፈንቅለ መንግሥት ለማድረግ እንደመሞከር ይቆጠራል። ሴቶችን ማግለል እና ከማንኛውም ማኅበራዊ ፖለቲካዊና ኢኮኖሚያዊ ከሆኑ ጉዳዮች ማራቅ በሕግ ያስጠይቃል። በአጭሩ ዴንማርክ ሴቶች ተቀማጥለው የሚኖሩባት ሀገር ነች። ዴንማርክ የሴቶች ሰላምና ደህንነትን በተመለከተ ያላት ደረጃ አንደኛ ሲሆን፣ ዓለም አቀፍ የጾታ ትግበራዊ ደግሞ በ15ኛ ደረጃ ያስቀምጣታል። በሴቶችና በእናቶች የወሊድ ጤና እንክብካቤና በሕይወት የማቆየት ዕድል በዓለም አቀፍ ደረጃ 18ኛ በዓለም ደስተኛ ሀገራት ዝርዝር ሁለተኛና በዓለም አቀፍ ሰላማዊ ከሆኑ ሀገራት ደረጃዋ ደግሞ በስምንተኛ ላይ ተቀምጣለች። በዴንማርክ በማኅበረሰብ ዘንድ ልጅ ወልዶ መሳም መታደል ነው። የዚህ በረከት ተቋዳሽ የሆኑ ወላድ እናቶች ከ18 ሳምንታት የወሊድ እረፍት ጋር የ100 ፐርሰንት ደሞዛቸውን ያጣጥማሉ። አባቶች ሁለት ሳምንት እረፍት ከ100 ፐርሰንት ወራዊ ክፍያ ጋር አራስ ቤት ካለች ባለቤታቸው ጋር ያጣጥማሉ ማለት ነው። በሦስተኛ ደረጃ የምናገኘው እንግዲህ ኖርዌይን ነው። በዓለማችን ኑሮ ሞልቶ ከተትረፈረፈባቸውና ሀብታም ከሆኑ ሀገራት መካከል ትጠቀሳለች። በሀገሪቱ በርካታ ቱጃሮች፣ ዘመናዊና ሰማይ ጠቀስ ማራኪ ህንፃዎች፣ የሽርሽር ጀልባዎችና እጅግ ቅንጡ መኪናዎች የዚች ሀገር ዜጎች ሀብቶች ናቸው። ሀገሪቱ ካሏት 5.5 ሚሊዮን ህዝቦች መካከል 2.8 ሚሊዮን ወንዶችና 2.7 ሚሊዮን ሴቶች በተንደላቀቀ ህይወት ይኖሩባታል። ኖርዌይ በዓለም ላይ በርካታ ሴት ተመራጮችንና ተወካዮችን ወደ ፖለቲካው መላክ በመጋበዝ በመንግስት የስልጣን ተዋረድ ላይ በማሳተፍና ተጽዕኖ ፈጣሪ ሴቶችን በማብቃት በዓለም ግንባር ቀደም ከሆኑ ሀገራት ተርታ ትመደባለች። በኖርዌይ ሁሉም ሴቶች እንደ ልዕልቶች ይታያሉ። ሀገሪቱ በዓለም ላይ በርካታ ምሁራን ሴቶችን በማፍራት ለሚኒስተርነት ማዕረግ በማብቃት በርካታ ሴቶችን በአመራርነት በሙያ ክህሎትና በተለያዩ መስኮች ላይ በማሰልጠን፣ በማስተማር በስራ ዓለም ላይ በማሰማራት እኩል ክፍያን በመተግበርና የሴቶችን ፍትሐዊ መብቶችን በማስጠበቅ በዓለም ሀገራት በቀዳሚነት ትጠቀሳለች። ኖርዌይ በፆታ እኩልነት ላይ የተመሠረተ ለእኩል የሥራ ዕድል እኩል ክፍያን በመተግበር ስሟን በዓለም አደባባይ ማስጠራት ትችላለች። ኖርዌይ በዓለም አቀፍ ደረጃ የሴቶች ሰላምና ደህንነትን በማስጠበቅ ሰባተኛ በዓለም አቀፍ የጾታ ሥርዓት ትግበራ ሦስተኛ፣ በሴቶችና እናቶች የጤና አጠባበቅና የእናቶች ሞትን በመቀነስ ሁለተኛ፣ በዓለም የደስተኛ ሀገራት ዝርዝር ሰባተኛና በዓለም አቀፍ ሰላማዊ ከሆኑ ሀገራት ደግሞ በ28ኛ ደረጃ ላይ ትገኛለች። በኖርዌይ የጤና ፖሊሲ እናት ደህና ልጅም ጤና የሚል መርህን ይከተላል። ሀገሪቱ ለወላድ እናቶች የ15 ሳምንታትን የእረፍት ጊዜን ከ100 ፐርሰንት ወርሃዊ ክፍያ እና በተጨማሪም ለወላጆች 16 ሳምንታትን የእረፍት ጊዜያትን በመቶ ፐርሰንት የደሞዝ ክፍያ እንዲያገኙ ይደረጋል። በአራተኛ ደረጃ የምናገኘው ፊንላንድ ነው። በሰሜናዊ አውሮፓ የምትገኝና በደሴቶች የተከበበች ሀገር ናት። ዋና ከተማዋ ሄልሲንኪን ጨምሮ በርካታ ግዛቶቿ በተፈጥሯዊና ሰው ሠራሽ በሆኑ ነገሮች የተሠሩ ውብና ማራኪ ስፍራዎች ናቸው። በፊንላንድ በዓለማችን ላይ ማናቸውም ሀገራት ለሴቶች የመመረጥ መብትን ከመስጠታቸው በፊት ብዙ ዓመታትን ቀደም ብላ ከመመረጥ መብት ተሻግራ ሴቶች በፓርላማ እንዲሳተፉና እንዲታጩ በማድረግ ትቀድማለች። በርካታ የደስ ሴቶችን ከአስደናቂ መልካ ምድራዊ ጸጋዎች ጋር የታደለችው ፊንላንድ ሴቶችን በፖለቲካዊ መልክ በማሳተፍ ባህል ያደረገችው ይህቺ በዓለም ቀዳሚ ሀገር ሴት ልጅን በዓለም ላይ ለመጀመሪያ ጊዜ በ1906 በፓርላማ በማሳተፍ በአስደናቂ የታሪክ ማህደር ላይ ሰፍራለች። ፊንላንድ በዓለማችን ላይ ለሁለቱም ፆታዎች እኩል የትምህርት እድል፣ እኩል የሥራ እድልና እኩል የሥራ ክፍያ እድሎችን መፍጠር የቻለች ሀገር ናት። ሀገሪቱ በዓለማችን ላይ ለተከታታይ ስምንት ዓመታት ማለትም ከ2019 እስከ 2025 ዘመን ድረስ በዓለም ላይ ሰላሟ የተጠበቀ፣ ዳር ድንበሯ የተከበረ፣ ደህንነቷ የተረጋገጠና ደስታ ዜጎች የሚኖሩባት ሀገር በመሆን በተከታታይ ዓመታት የንግሥትና ዙፋኑ መቆናጠጥ ላይ ትገኛለች። ሀገሪቱ ጠቅላላ 5.5 ሚሊዮን ህዝብ አላት። ከእነዚህም መሃል ወንዶች 2.8 ሚሊዮን ሲሆኑ ሴቶች ደግሞ 2.7 ሚሊዮን ናቸው። ፊንላንድ በዓለም አቀፍ የሀገራት ደረጃዎች መሠረት የሴቶች ሰላምና ደህንነትን በማስጠበቅ አራተኛ፣ በዓለም አቀፍ የፆታ ስርዓት አተገባበር ሁለተኛ፣ በሴቶችና በእናቶች ጤና እንክብካቤና የወላድ እናቶች ሞትን በመቀነስ 39ኛ በዓለም ደስተኛ ዜጎች የሚገኙባቸው ሀገራት ዝርዝር አንደኛና ና በዓለም አቀፍ ሰላማዊ ከሆኑ ሀገራት ደግሞ በ13ተኛ ደረጃ ላይ ትገኛለች። ፊንላንድ ልጆችን ወልደው ለሳምን ለታደሉ ዜጎቿ ለእናት 18 ሳምንታት ረፍት ከ70 ፐርሰንት የደሞዝ ክፍያ ጋር ለአባት 11 ሳምንታት የእረፍት ጊዜ ከ70 ፐርሰንት ደሞዝ ክፍያ ጋር የሚፈቀድ ሲሆን በተጨማሪም ለሁለቱም ወላዶች 26 ሳምንታት ረፍት ከ70 ፐርሰንት የደሞዝ ክፍያ ጋር እንዲያገኙ ይደረጋል። በአምስተኛ ደረጃ የምናገኘው ስዊድንን ነው። በአውሮፓ ግዙፍ ኢኮኖሚን ከገነቡ ሀገራት ተርታ ትመደባለች። ሀገሪቱ በኢንዱስትሪ የበለጸገች ስትሆን በርካታ ፋብሪካዎች ይገኙባታል። ስዊድን 10.5 ሚሊዮን ዜጎች ይገኙባታል። ከእነዚህም 5.3 ሚሊዮን ወንዶችና 5.2 ሚሊዮን ሴቶች በሀገሪቱ ውስጥ ይኖራሉ። በስዊድን ሀገር የሴቶች ግላዊ መብቶች በአዋጅ የጸደቁ ሲሆን፣ በሀገሪቱ ውስጥ በሴቶች መብትና ነፃነት ላይ መደራደር ከባድ የቅጣት ዋጋን ያስከፍላል። በስዊድን ሴቶች እናቶችና ነፍሰ ጡሮች ከወርቅ በላይ ገዝፈው ይታያሉ። በስዊድን ልጅ ማስወረድ በሕግ የተከላከለ ነው። ሕገ መንግሥቱ ደግሞ ለሴቶች በአዳላ መልኩ የተቀረጸ ነው። በዚች አገር ልጅ መውለድ ያሸልማል። የሀገሪቱ ግዛት ከንቲባዎች ልጆች በወለዱ ቤተሰብና ሆስፒታል ደጃፍ እቅፍ አበባ ይዘው እንኳን ደስ ያላችሁ ይላሉ። ስዊድን በዓለም አቀፍ የሀገራት ደረጃ ውጤት መሠረት የሴቶች ሰላምና ደህንነትን በማስጠበቅ ሶስተኛ፣ በዓለም የጾታ እኩልነት አምስተኛ ከሴቶችና ከእናቶች እንክብካቤ 16ኛ በዓለም የደስተኛ ሀገራት ዝርዝር አራተኛና ሰላማዊ ከሆኑት ሀገራት ደግሞ በ35ኛ ደረጃ ላይ ትገኛለች። በስዊድን የልጅ እናት እና አባት እኩል ላይ እያንዳንዳቸው የ12 ሳምንታት የእረፍት ጊዜ ከ80 ፐርሰንት የደሞዝ ክፍያ ጋር ያገኛሉ ማለት ነው። የዛሬውን በዚህ እናጠናቀቃለን። እናመሰግናለን። ክቡራት ተከታዮቻችን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በትህትና እንጠይቃለን። አበቃን። ሰላም ሁኑ።